ና ዳኒ በደስታ ጨለሉ። አባባ ለቲና ቤቱን ፈረሙላት፣ ሰርፕራይዝ አደረጓት። ከዚህ ቀደም እንደ ተለመደው አባባ ለቲና ቤቱን እንደሚፈርሙ ለራሳቸው ቃል ገብተው ነበረ። ሲቀጥል ደግሞ ሌላው ነገር ዳኒ ለቲና ቤቱ እንደተፈረመላት ግን አልተነገረውም። በባለፈም አባቴ አራት ሚሊዮን ብር ስጠኝ በማለትም አባባን ጠይቋቸው ነበረ እርሳቸውም ደግሞ ለምን አሉት አባቴ ይህንን ስጠይቅ ለማንም እንዳትናገር ቲናና ሃሊም ማወቅ የለባቸውም? አለ እርሳቸውም እሽ በቃ ከውጭ ያመጣሁት እቃ ስላለ እሱን ሽጭ ሰጥሃለሁ አላቸው እሳቸውም እሽ ብለው ያንን አራት ሚሊዮን ብር አውጥተው ሰጡት ካሊብ ለቲና ይህ ሁሉ እንደተደረገላትም አያውቅም። ዳኒ አባባ ቤቱን ለቲና እንደፈረሙላት ሲነገረው በደስታ የሚገባበት አጣ። ሰላም ውድና የተከበራችሁ የቢኒ ዳና ቤተሰቦች እንዴት ናችሁ ልይ ሰላማችሁ ይብዛልኝ ለዚህ ቻናል አድስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ በየቀኑ አዳድስና ማራኪ የሆኑ ለየት ያሉ ነገሮችን ይዘን እንመጣለን በራሳችን አይዲያ ወደፊት ስለዚህ ቻናልን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አግዙን ገድፉን አበርቱን እላለሁኝ እንግዲህ ዛሬ ትሁት ክፍል 26 ይዘመተናል ማለት ነው። ትሁት ዛሬ እንግዲህ አባባ ለቲናና እንዲሁም ደግሞ ለዳኒ እጅግ ደስ በሚል ሁኔታ ትልቅ ሰርፕራይዛቸውን አዘጋጅተው በእጅጉ በደስታ ላይ ይገኛሉ። አኻሊብ ደግሞ ለፍቅረኛው ሲል ብዙ መስዋዕትነት እየከፈለ ነበረ። እናም ካሊብ መስዋዕትነት የሚከፍለው ይህና አባባን ወይም ደግሞ የዳኒን ቤት ለራሱ አድርጎ የራሴ ነው በማለትም በውስጡ አሳምኖታል። ግን ደግሞ እየተማገተበትና እየሄደበት ያለው ነገር ያ ቤት የሱም የሱም ሀቅም አልነበረም እናም የእህቱን ባልና እንዲሁም ደግሞ ወገኖችን ጎርቶ ቤቱን ለራሱ አድርጎ የሚወዳትን ፍቅረኛውን አግብቶ ደስ የሚል ህይወት በሰው ቤት ማኖር ይፈልግ ነበር። ያንን ነገር የነቁበት የቲና ባል ዳኒና እንዲሁም ደግሞ የዳኒ አባት አስቀድመው ጉድ ሰሩት። አሁን ኻሊብ የሚወዳትን ፍቅረኛውን ልቡን ተሰበረ። ምክንያቱም በእርግጥ የካሌብ ፍቅረኛ ከሱ የምትፈልገው አብራ መኖርን እና በቃ ንጹህ ፍቅርን ነበረ። እሱ ግን ደግሞ ያሰበው ነገር ምንድን ነው፣ የሚወዳትን ሚኒስትሪን ደስተኛ ማድረግ ካለብኝ ግዴታ የኔ የምለው ነገር መኖር አለበት ብሎ አምኖ ነበረ። ግን ደግሞ የራሱ ሊያደርገው የፈለገው ነገር የሰው ገንዘብና የሰው ቤት ነበረ። ስለዚህ አንዳንድ ጊዜ ሁል ጊዜም ገንዘብ ላይ ትኩረት በምናደርግ ሰዓት የምንወዳቸውን ሰዎች ያሰጡናል። እናም የካሊብ ፍቅረኛ እኔን በንጹህ ልቤ በንጹህ ልብህ ተፋቅረን የራሳችንን ሕይወት እንኑር እያልኩ አንተ ለካ እኔን ማኖር የፈለግከው የሰው ንብረት ቀምተህ ነበር ወይ? አንተ የምትባል ሰው አታስፈልገኝም በማለትም ካሊብን እስከ መጨረሻው አሰናበተችው። የኻሊብ አላማው ፍቅረኛውን አግብቶ ለማኖር ግዴታ የራሱ ቤት ያስፈልገው ነበረ በሱ አስተሳሰብ። ነገር ግን ቤቱ የራሱ ሳይሆን የሰው ስለሆነ መሀል ሜዳ ላይ ወይ ከቤቱ ወይ ደግሞ ከፍቅረኛው ሳይሆንም ደምባ እያለቀሰ ይገኛል። እናም ትሁት እንግዲህ ሁሉን ነገር ተኋላ እያጣራች ነበረ። ትሁት የቤት ሰራተኛ ብትሆንም ልቧ ብርሃን ነው ግን ደግሞ ከነ ዳኒ ጎን ነበረች። ምክንያቱም ካሊብን ብዙ ጊዜ ተመክረዋለች። የእውነት ሚስትህን የምትወዳ ከሆነ በሰው ገንዘብ አይደለም የምታኖራት። ይህ ገንዘብ የሰው መሆኑን ስታውቅ እሷም የመጨረሻ ትናደድብህና ጥላህ ትሄዳለች። እሷ ካንተ ምንም አይነት ገንዘብ ሳይሆን የምትፈልገው ንጹሕ ፍቅርህን ነው ስትለውም እሱ ደግሞ አይመለከትችም። ይሄ ቤት የኔና የኔ ብቻ ሆኖ ሚስቴን አግብቼ ዝ ቤት ነው የማስቀምጣት እያለ ብዙ ጊዜ መልስላት ነበረ። ነገር ግን ትሁት ያለችው ነገር ዛሬ በይፋ ኻሌብ ላይ ደረሰበት። ኻሌብ የመጨረሻ አዝኖ ከወደቀ የማይነሳበት ሁኔታ ላይ መስሎ እስከሚታየው ድረስ ተስፋ ቆርጧል። በንደትም የኻሌብ ፍቅረኛ ጥላው ሄዳለች። እሷም በእጅጉ ልቧ ተጎርቷል። እንዴት እስከዛሬ አላቀውም እንዴት ፍቅር ገንዘብ ብቻ ነው ብሎ ያስባል? በማለትም ራሷን እየወቀሰች ትገኛለች። ሌላው እጅግ በጣም ደስ የሚለው እና ከምንም በላይ ፍላጎታቸው ተሳክቶላቸው ያሉት ዳኒና ቴና በእጅጉ ደስተኛ ሆነዋል። ዛሬ ለምን ካሊብ የእሱ ያልሆነን ነገር የራስ ያደርጋለሁ እያለ ብዙ መንገድ የተጓዘበትን ዛሬ አባባ እንግዲህ የራሳቸው ስለሆነ በራሳቸው በመተማመን የንጹህ ገንዘባቸው ለልጆቻቸው ለልጃቸው ሚስት ቲና እና እንዲሁም ደግሞ ለዳኒ ለልጃቸው ቤቱን እና እንዲሁም ደግሞ አራት ሚሊዮን ብር ፈርመው አስተላለፉላቸው። በጣም ይገርማል። አሁን ቲና ካሌብ ወንድሟ መሆኑን እያወቀች ወንድሟ መሆኑ ታውቃለች ግን ደግሞ የገዛ ወንድሟ ደግሞ የራሷን ቤት የባሏን ቤተሰቦችን ቤት የራሱ ለማድረግ እንደሚጠር በደንብ ጠንቅቃ ታውቃለች። እንዴት የእናቴ ልጅ የኔን ደስታ አሳልፎ ለፍቅረኛው ይሰጣል? የኔን ቤት እንዴት ለራሱ ለማድረግ ይሞክራል? እያለች ብትናደድም፣ ዛሬ ግን ወንድሟ ባደረገው መጥፎ አስተሳሰብና ባደረገው ድርጊት ስብርብር ብሎ ስታይ በአንድ ልቧም ወንድሟ እንደዛ መሰበሩና ማዘኑ ቢያስከፋትም ግን ደግሞ ሀሳቧና ሕይወቴ ብላ የጀመረችው በጣም ደስ በሚል ሁኔታ የባሏ አባት ሳይሆኑ የእሷ አባት ናቸው ማለት ይቻላል። እናም ቤታቸውንም ብራቸውንም እኔ ከዚህ በኋላ የእናንተ መኖር ነው የሚያስደስተኝ። ስለዚህ አይደለም ንብረቴን ይቅርና ራሴን ፈርሜ ሰጣለሁ፣ በማለትም ንብረታቸውንና ቤታቸውን እንዲሁም ደግሞ ብራቸውን ለዳኒና ለቲና ፈረሙ። አባትዮ እጅግ በጣም ያስደስታል። እሷም አንተ እኮ አባቴ እንጂ አማቴ አይደለም እያለች ለ ዳኒ አባት በእጅጉ ምስጋና አቀረበችለት። እያለቀሰችም ተንበርክካ ጉልበቱን ሳመችው። እርሳቸውም ተነሺ ልጄ፣ አንቺ የልጄ ሚስት ብቶኝም ግን ደግሞ ከልጄ በላይ በጣም የመወደሽና የማከብርሽ የጥሩ ልጅ ቤተሰብ፣ ጥሩ ነገር አስተምሮ ያሳደገሽ የጥሩ ልጅ ነሽ በማለትም አደነቋት። በኩራት ከእግራቸው ላይ ተነስታ እቅፍ አደረገቻቸው። የካሌብ አባት አሁን የቲናና እንዲሁም ደግሞ የዳኒ አንድነት ከምንም በላይ አስደስቷቸዋል። ምክንያቱም በመካከላቸው የነበረው ፈተና ከባድ ነበረ። በጣም በሚያሳዝን ሁኔታ በወንድሟ ልቧ እየተሰበረ ነበር። ገንዘቧን ለፍቅረኛው አሳልፎ እህቱን ጥሎ ለመሸጥ እሷን ጥሏት ደምንባት አልቅስ በማለትም የራሱ ሕይወት ለማሰማራት እየሮጠ ነበረ ካሊብ ነገር ግን አሁን ነገሮችን በቅርብ ርቀት የሚረዱት የዳኒ አባት ከቲና ጎን ሆነው ያለውን ነገር በሙሉ በመረዳት የእሷን ሕይወት ይበልጥ እየተሻለ እንዲሆን አድርገውላታል። ቲናም ያስተላለፈችው ነገር ለሰው ልጅ የሰው ልጅ ስትወዱን በንጹህ ልባቸው ውደዱ ስትቀርቡም እንደዛው። በዛ ላይ ደግሞ በተቻላችሁ መጠን መጥፎ ነገር አታድርጉ፣ ጥሩ ነገር አድርጉ። ከዛ ፈጣሪ ከእናንተ ጎን ነው። መጥፎ ነገር ከሰራችሁ ግን መውደቂያችሁ አያምርም በማለትም ከራሷ ያሳለፈችውን ውጣ ውረድ ለሌሎች በመምከር ላይ ትገኛለች። አንዳንድ ጊዜ ለእኛ ጥሩ መስሎ ወይም ደግሞ የምንወዳቸውን ሰዎች ልናኖር ስንል ሌላ እነሱን የሚያሳጣ ፕሮሰስ ውስጥ እንገባለን። ከካሊብም ብዙ ነገር ተምረናል። የሰው ገንዘብ የራሱ ለማድረግ ከዛም ፍቅረኛውን እንደፈለገ ለማኖር ሲሮጥም ዛሬ ወድቆ የማይነሳበትን ከባድ አጋጣሚ ውስጥ ገብቶ ይገኛል። ለዚህ ቻናል አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ ያደረጋችሁ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሀሳብ አስተያየትም ለመመለስ ዝግጅ ነን እንላለሁኝ። ከቻናሉ ጋር መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።